በግልጽ ካልነገሩ አይገባህም። ይሄ ውልናታል። አባዬ ወደ ውጭ ከሄደ እኔ ፊል ወጣለሁ ብዬ ይሄዳለሁ። አንተም አባዬን ጠይቅ። ልክ በዛም አሪፍ ጊዜ አሳልፈን እንመጣለን። ምን ምናምን በኛ ይወታ ያገባቸው ምታውሉ ነገር እየገባኝ አይደለም። አባዬ ስለሌለ አንድ ለሶስት ቀን ኮሪፍቱ ሂዳር እንዝናናን ያልኩ ስታስጠላማትረባ ከሆነ በሰፊው እናውራለን። የዓለማችን አርባ ፐርሰንት ህዝብ በቡዲ መኖ ያምናል። ስለዚህ እኛ ጋብቻ ሳይሆን ሁሉም ቦታ አለ ማለት ነው። ስለዚህ አንተ ደግሞ የኛ ሀገር ነ ማለት ነው። አቤጌል ተንኮሏና ክፋቷ እንደቀጠለ ነው። ናታንን ጉድ ሰርተዋለች። ዳጣን ስልክ ውሃ ነበር እና የያዘችው፣ እርሷን በማታለል ስልኩን በመውሰድም ራሷ ዳጣ በመምሰል እየተጀናጀነችው ነበረ። በእርግጥም ካዩዋቸው ሴቶች ሁሉ በልቤ ቅርብ ነሽ፣ በጣም ለእኔ የተሰማሽ ስሜት ከተሰማሽ እጅግ በጣም እድለኛ ነኝ፣ ወድሻለሁ እያላት ይገኛል። እሷም እንደምትወደው እና አሁን አቶ ደረጀ ወደ አውሮፓ ሀገር ሊሄዱ ስለሆነ ይህንን አጋጣሚ እንጠቀምበት፣ እንዝናና እያለችም ከናታን የሚለውን እየታዘበች ነበረ። በእርግጥ ናታን በፍጹም ሊሆን አይችልም አንቺን በሌላ ጎን አስቤሽም አላውቅም እርግጠኛ ነሽ ግን ዛሬ ዳጣ ጤነኛ ነሽ እያለም ሲጠይቅ ነበረ አዎ ጤነኛ ነኝ ስለማፈቅርህ ነው እያለችም አቤጌል የክፋት መረቧን ማጥመድ ፈልጋለችና የማይባሉ ቃላቶችን ማለትም ዳጣ ልትላቸው የማትፈልጋቸውን ቃላቶች እየተናገረችም ዳጣን ለማስጠመድ አስባለች። በስከ መጨረሻም እንዲህ ተጻጽፋ ከጨረሰች በኋላ ለወይዘሮ ማርታ ስልክ በመደወል እማዬ ጉድ ተፈጥሮ ልሻል ቶሎ ድረሽ እያለችም ነገረቻት። ወይዘሮ ማርታም እሺ በርላይነን እስኪ ጉድ ነው በማለት ተደናገጠች። ይህኔ አቶ ደረጀም ካጠገቧ ይሰሙ ነበረ። ወደውኑ ወደ ቤት ሲከሰቱ አቤጌን ለመናገር በጣም እየተጣደፈች ና የፈጠረውን ሁሉ አስረድታ ዳጣን ከዛ ቤት እስከምታባረር ድረስ ተጣድፋለች። እና ከመቀመጫዋ አነሳሷ አንድ አሽከፉ ነገር እንዳዘለች ይታወቃል ና ወይዘሮ ማርታ ደግሞ ቤታቸውን ሰላም በመጠበቅ አንደኛ ናቸውና እስኪ ቀስቤ ተረጋጊ በማለትም እንደ ቆመች ነበረ ሶፋ ላይ መልሰ የወረወረቻት። አቶ ደረጀም የአቤጌል ተንኮል ገብቷቸዋል ና ምን ጉድ ይሆን የምትነግሪን እያሉም ጠይቋት። ይሄኔ ወይዘሮ ማርታ ተዋትባክ ባክ ግባና ረፍበል በማለት አቶ ደረጀ ወደ ውስጥ እንዲገቡ ካደረገቻቸው በኋላ ምንድን ነው የተፈጠረው? በማለትም ወይዘሮ ማርታ አቤጌልን ጠየቀቻት። ራሷ የተጻጻፈችውን ቴክስት ለወይዘሮ ማርታ አሳይታ የሚፈጠረውን ጉድ እስከምታይ ድረስ ቸኩላለች በጣም። ወደ ናታን ክፍል ስትገባ ዛሬ የጻፍሽልኝ ጽሁፍ ምንድን ነው ሽን ከልብሽ ነው ግን ያንን ያልሽኝ ያለም ጠይቋታል። ምን አይነት ጽሁፍ ላኩልህ? በዚህ ሳልፍ ላስደንግጥ ብዬ እንጂ ሌላ የተለየ ነገር አላደረግኩም አለችው። በቴክስት ስትጽፍልኝ የቆየሽውም እያለም ጠይቃት። ይህኔ ዳጣ በጣም ደነግጠች። እረ ስልኬ ውሃ ጋኑ ምንም ነገር አልጻፍኩም ትለዋለች። ይህኔ ናታን አቤጌል እንደሆነችም ገብቶታል። አቤጌል ናት ወይኔ ተበላው እያለም፣ አሁን ላይ በዳጣና በናታን መካከል ያለውን ቅርበት መረዳት መቻሏ እጅግ በጣም ሳያስደነግጠው አልቀረም። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛ ያልኩ ዳጣ ክፍል አስራ አራት እንመለከታለን። አልፎ ክፍል ዳጣና ናታን ከአንድ ክፍል ተቀምጠው ወይዘሮ ማርታ ያች ዳጣ የት ሄደች የሚል ጥያቄ አቶ ደረጀ ይሰማሉ። አቶ ደረጀም ከክፍሏ ትሆናለች በዚህ ሰዓት የት ሄዳለች በማለት ተናግረው ነበረ። ወይዘሮ ማርታ ተወራረዱ ባለቤታቸውን። ይህኔ ከናታን ክፍል ትሆናለች ሌላ የትም አትሄድም። እመነኛ አለችው። ሆኖም አቶ ደረጀ ምናልባትም ያንችን ፍቃድ ላድርስ ብዬ እንጂ እርሷስ በዚህ ሰዓት ከሱ ክፍል አቶንም እያለም እየሮጠ ወደ ናታን ክፍል ይከሰታል። እኒህ ሁለታቸውን በድንጋጤ መደነባበር ይጀምራሉ። የሚመልሱት ምላሽ አልነበራቸውም። በተለይ ዳጣ የሚወደውን ሰው የሚል መጽሐፍ ላነብ ነው የመጣሁት የሚል ከምንም የማይገናኝ ርዕስ ያለው መጽሐፍ ነበረ። እንግዲህ ያንን ለማንበብ ወደዛ ክፍል እንደተከሰተች አድርጋ ለአቶ ደረጀ እየነገረችው፣ አቶ ደረጀም ታዲያ እንደዚ አይነት መጽሐፍ አለ እንዲህ እስኪ ካለ አንቺ አንብቢውና እኔም እንዳነበው ጋብዥኝ በማለት ልጃቸውን ላለማስደንገጥ እየተጠነቀቁም ስለነበረ እንግዲህ ዳጣን ባላየ ለማለፍ ችለዋል። እስከ መጨረሻም ክፍል ለቃ እንድትወጣ ተደረገና ናታን ግን አንዳንድ ምክሮች ቢጤ እንዲመከር ሆኗል። ማለትም የቤተሰቡ አባላት ሁላቸውም እህቶቹ እንደሆኑና አሁን አቶ ደረጀ ወደ አውሮፓ ሀገር ሊሄዱ ስለሆነ እዚህ ሴቶች ላይ ሌሎች ጎረምሶች እንኳን ቢነሱ ሊከላከልላቸው እንደሚገባ ማስጠንቀቂያ ሰጥተውታል። ናታንም ችግር የለውም በሚገባ በማለት አደራውንም እንደሚወጣ ቃል ገብቶላቸዋል። ከምን ተነስታ ነው እንደዚህ አይነት ነገር እየተናገረች አለችው። እኔ እኮ ለማስደንገጥ ብዬ እንጂ ሁላችሁም ስትናገሩ የነበረውን ሰምቸዋለሁ በማለት አቶ ደረጀ ለናታን ይነግረዋል። ናታን ያው ዳጣ እንዳመጣላት ነው የምትናገረው። የእርሷን አማርኛ እንዲሁ መጨበጥ ከባድ ነው ግን አነጋገሯ እንዲሁ ጸባዋ በጣም በሰዎች ጋር ለመግባባት ያን ያህል ቀላል ስለሆነ ደስ ትለኛለች በማለትም አቶ ደረጀ የዳጣን ጸባይ ይገልጹላቸዋል። ይህኔ እንግዲያውስ አደራ በማለት እንግዲህ ወደ አውሮፓ ሀገር ሄደው እስከሚመለስ ድረስ በቤታቸው ውስጥ አንዳች ነገር እንዳይፈጠርም አስጠንቅቀዋል። ዳጣ ከናታን ክፍል ከተባረረች በኋላ ከወይዘሮ ማርታ በመሄድም አንዳንድ ጨዋታዎች እየተጫወቱ ነው። በእርግጥ አሁን ላይ በጣም ደስ በሚል መግባባት፣ በነገራችን ላይ የወይዘሮ ማርታ ሳቅ እጅግ በጣም ደስ የሚል ውብና ድንቅ ነው። እቅታቸውን እየቸሯትና በዛውም ደግሞ ቀልድ እየተቀላለዱ ደስ የሚል ቤተሰባዊ መስተጋብርም እየመሰረቱ ይመስላሉ። ቀልዶቹ መካከል የፍቅር ጓደኛ አለሾይ የሚል ጥያቄም አንስተዋል። ዳጣ ምንም አይነት የፍቅር ጓደኛ እንደሌላት ይልቁንስ ዳጣን እራሴን መቻወኳትና ነው ወደዛ ህይወት የምገባው እያለችም ነግራታለች። ዳጣ እናቷን ለማገዝ ካላት ቅንነትና ፍጥነት የተነሳ የናታንን ክፍል እያጸዳች ነበረ። ሰላም ሰላም አምጭማን የላጽደው አለች። ክፍሉንም እያጸዳችላት ምናልባት የናታን ስለምትወጁ ነው ወይስ እኔን ለመርዳት ነው? ብዙ ጊዜ የናታንን ክፍል ሳጸዳ ላግዝሽ ትኛለሽ እያለችም ጠይቃታለች። ይህኔ ሰላምን ለማገዝ ካላት ቅንነት የተነሳ ይሁን እንጂ ወደ ናታን ክፍል መሄድም እንደማይደብራትም ገልጽ አላታለች። ሌላኛው እንግዲህ የአቤጌል ክፋት በጣም እንደቀጠለ ነው። አቶ ወደ አውሮፓ አገር እንደሚሄድ ሰምታለች። ና ናታንን ባዬ ወደ አውሮፓ አገር ሲሄድ እኔ እናንተ ኮሪፍቱ ሄደን እንዝናና ጥሩ የፍቅር ጊዜ ይኖረን፣ አበቦች እኛን እያዩ ይርገፉ፣ ውበታቸው ይፍካ፣ ፀሐይዋ ትድመቅ ገዶች ሁሉ የሚያምሩ ጠረናቸው የሚያውድ ወዘ ተረፈ እያለች ብዙ ድንቃድንቅና በተጋነነ ሁኔታ እየገለጸችለት ነበር። ናታን በኩል ግን የአቤጌል ጥያቄ ውድቅ ነው የሆነባት። በፍጹም ይህንን ማላደርግ አልችልም፣ መቼም ቢሆን ይህንን አይነት ጥያቄ ላልቀበልሽ አትድከም ይብሏታል። በስከ መጨረሻም ተናዳ ትራስ እስከ መደብደብ ደረጃ ደርሳለች። ደረጀም ወደ አውሮፓ ሀገር ሲሄዱ ልጆቼን አደራ እንግዲህ እርስ በርስ እንዳይጣሉ አንቺን ኃላፊነቱን ሰጥቻለሁ እያሉም ቤታቸውን በስነ ስርዓት ይዘው እንዲጠብቁ ወይዘሮ ማርታን ያስጠነቅቋቸዋል። ወይዘሮ ማርታ ያው፣ መሄድ የመጀመሪያ አይደለም፣ አብሬ ብሄድ ደስ ባላይ ነበር። እስከምትመጣ ትናፍቀኛለህ። ይህን ያህል ዓመት ኖረን ኑረን ልጆች ወልደን እዚህ ደረጃ ደርሰን እንኳና አሁን አይቺህ አሁን እንዳዲስ ትናፍቀኛለህ ይላሉ። ግጥም፣ እውነተኛ ፍቅር ሺ ዓመት አብሮ ቢኖር መቼም አይሰለችም። ወይዘሮ ማርታ የሰላም ምላሽ በጣም አስጨንቋቸዋል። ማለትም በባለፈው እንግዲህ እንደተመለከት ነው ሰላም የራሷን ህይወት ወጥታ እንድትመሰርትና ካምኞት በመመኘት ሰላምን እንድትወጣ ትጠይቃለች። ሰላም ግን ከዚህ በኋላ ምንቀረኝና ነው የቀረኝን ጊዜ እዚሁ አጠፋለሁ ማለቷ እጅግ በጣም በወይዘሮ ማርታ ልብ ውስጥ ድንጋጤን አስከትሏል። ማለትም አሁን የጥፋተኝነት ስሜት እየተሰማኝ ነው እድሜዋን ቀጨ ነው ይላሉ መልካም አስተሳሰብ ያላቸው ወይዘሮ ማርታ። አቶ ደረጀም ቢሆን በሀሳብ ተውጠዋል። ይህንን ነገር ሲሰሙ እንግዲህ በኋላ እሱ አልፈልግም ካለች ካላት ላይ ጨምረን አንድ ነገር እንድትጀምር ማስደረግ ይኖርብናል። በድህነትም ቢሆን የራስን ኑሮ እንደ መመስረት የሚያስደስት ነገር የለም። እናም በራሱ አለም እንድትንቀሳቀስ እናድርጋት በማለት ቤታቸውን አማክረዋል። ባለቤታቸውም እንግዳ ውስጥ ጥሩ በማለት በሀሳባቸው ሳይስማሙ አልቀረም። የአቤጌልም ተንኮል እንደቀጠለ ነው። የዳጣን ስልክ ውሃ ንብር የያዘችው፣ እስኪ ስጭኝ ፓተርኗን ታውቂዋለች ክፈችልኝ አለቻት። ከፈተችላት ውሃ ምስጊኗ ጀርባዋ ዝላ እንደተከሰተች ውሃ መች ገባትና ሆኖም ስልኩን እንደምንም አሞኝታ ጸጉር እንደባብሽኝ በሚል ውሃን ልታስረሳ ችላለች። በስተ መጨረሻ ፓተርሙ የተከፈተላት የዳጣን ስልክ ትጻጻፍበት ግብታለች። ሀይናታን እናፍቀኛ፣ ልመጣ ነው፣ ክፍልህ ያለህ፣ እንዴት እንደምወድህ እንደማፈቅርህ ለምን አቶ ደረጀ ይህ ወደ ውጭ ሀገር ሊሄድ እኮ ነው፣ ይህንን አጋጣሚ አንጠቀምበትም? እያለችውም ነው። ታን ዳጣ፣ ዛሬ በጤናሽ አይመስለኝም፣ ይሄ ሊሆን አይችልም፣ ግን ወድሻለውኝ ከሁሉም ሴቶች ላንቺ የተለየ አመለካከት አለኝ በጣም ምርጥና የምትወደ ልጅ ነሽ ይላታል። አቤጌል እንዲህ አይነት ምላሽ አታ ነበረ። ዛሬ ላይ ዳጣን እንዴት እንደሚወዳት ግን መረዳት ትችላለች። ታዲያ እንደዚህ ወጥመድ ካጠመደች በኋላ ቀጥታ ለወይዘሮ ማርታ በመደወል ቶሎ ድረሽ ነበር ያለቻት። ምን መጣ ድረስ ታገሽኝ ትላታለች። ይህኔ ወዲያውኑ እየበረሩም እቤት ይከሰታሉ። ሪታ አቤጌልም ያጠመደችውን ወጥመድ ልታሳይ እየተሯሯጠች ነው። ይህን የወይዘሮ ማርታ ባለቤታቸው ይህንን ነገር እንዲያውቅባቸው አልፈለጉም። ይልቁንስ አቤጌልን ቀስ ብለው ምን እንደፈለገችና ምን እንደተጻጻፈች ብቻቸውን ማየት ስለፈለጉም እስኪ ቆይ፣ ሰከና አድርጊው ተረጋጊ በማለት ሶፋ ላይ ነበር ወረወሯት። እስከ መጨረሻም እንግዲህ አቶ ደረጀ ወደ ክፍል ልረፍ ነገ ተሳፋሪ ስለሆንኩ በማለት እርሳቸው ወደ ክፍል ሊያርፉ ሄደዋል። አቤጌልም ይህንን አጋጣሚ ለመጠቀም እየተሯሯጠች ነው። በእስከ መጨረሻ ስልኩን ላሳይሽ በማለትም ይህንን ስልክ አውጥታ ለወይዘሮ ማርታ ለማሳየት ተሯሯጣለች። ታን በበኩሉ ከዳጣ ስልክ በደረሰው ቴክስት መሰረት ምን ሆነሽ ነው ግን ዛሬ ላይ ወይስ የሆነ ሙድ እያ ሽቤ ነው? ምን አስበሽ ነው እንደዚህ አይነት ጽሁፍ የጻፍሽልኝ? ያለም ዳጣን እየጠይቃት ነው። ዳጣ ስለ ሁኔታው ምንም የገባት ነገር የለም፣ ምክንያቱም ምን አይነት ተንኮል እንደተደረገባት አታውቅምና፣ ምንድነው የጻፍሽልኝ? ያለም ድጋሚ ጠይቋታል። እርሷም ስልኩ ከእሷ እንዳልሆነም ተናግራለች። ይህኔ ናታን የአቤጌል ተንኮል መሆኑን በደንብ ፍትው ብሎ ገብቶታል። አቤጌል ወይኔ የተበላው ብሏል። ከባዱ ነገር ናታንና ዳጣን መዋደዳቸውን፣ አሁን ይህንን ቴክስት ቤተሰብ ካወቀው እጅግ በጣም አደገኛ ይሆናል። የዳጣ ፈተና እንደ ቀጠለ ነው። አቤጌል መች ይሆን የምታርፈው? አብረን የምንከታተል ይሆናል። ለዛሬ ክፍል 14 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኩ። ባይ ባይ።